ሰላም ሰላም እንደናቸው፣ ውድ የቻናላችን ቤተሰቦች በያላችሁበት ሰላማችሁ ብዛ። ዛሬ ይዤላችሁ የመጣሁት ቃላት ምስረታ ነው። በይሄ ቤተሰቦች ቃላትን መስርቼ ይዤላችሁ መጥቻለሁ ማለት ነው። ከይሄ እስከ ያሉ ፊደላትን ጽፌ በእያንዳንዳቸው ደግሞ አራት አራት ቃላቶችን ጽፌ ይዤላችሁ መጥቻለሁ። እነዚህን ቃላቶች በጋራ የምናይ የሆነ ማለት ነው። እናንተ የሚጠበቅባችሁ ይህን ቪዲዮ እስከመጨረሻው መከታተል ነው። በመጀመሪያ ግን ለቻናላችን ቤተሰብ የሆናችሁ ቪዲዮውን ላይክና ሸር አድርጋችሁ ጀምሩ። እንዲሁም ለቻናል ቻንል ሲሆናችሁ ደግሞ ቻናሉ ሳብስክራይብ በማድረግ ቤተሰብ ሁኑ። አሁን ቀጥታ ወደ ቪዲዮ እንሂድ። ኦኬ። ዛሬ ይዤላችሁ የመጣሁት በየቤተሰቦች ቃላት ምስረታ ነው ማለት ነው። ከየ እስከ የ ያሉ ፊደላትን ጽፌ በእያንዳንዳቸው ደግሞ አራት አራት ቃላቶችን ጽፌ ይዤላችሁ መጥቻለሁ። እነዚህን ቃላቶች አብረን በጋራ የምናይ ይሆናል። በመጀመሪያ ፊደላቶችን አነብላችኋለሁ፣ ከዛ ደግሞ ቃሉን አነብላችኋለሁ ማለት ነው። ቃሉን ሳነብ በመጀመሪያ ፊደሎችን እየነጣጠርኩ አነባለሁ፣ ከዛ ደግሞ ቃሉን በአንድ ላይ እያደርጉ እናንተ አብራችሁ ከኔ ጋር ቆዩ። ቪዲዮን እያቆማችሁ እየጻፋችሁ መለማመድ ለማመድ ይጠበቅባችኋል። ማንበብ ብቻ ሳይሆን ስጽፉት ለእናንተ የደረስነትን ስለሚፈጥር ቪዲዮን እያቆማችሁ እየጻፋችሁ መለማመድ ግዴታ ነው ማለት ነው። አሁን አብረን እያነበብን እንሂድ። ኦኬ ይች ማነች አልኳቸው። የ የ ዩ ይ ያ የ ይ ዮ ያዩ እነዚህ ፊደላቶች ናቸው። ወደዚህ ወደ ጎን ደግሞ ቃላቶች እንጽፍ ያለው እነዚህን ቃላቶች ደግሞ በእያንዳንዱ ፊደል ውስጥ ቃላቶች እንጽፍ ያለው እነዚህን ቃላቶች አብረን እያነበብን እንሄዳለን ማለት ነው። የመጀመሪያው ቃል ከዚህ ላይ ምን ይላል? የመን የመን ይላል። የመን የሚለው ስናይ የ ማለት ከየቤተሰቦች የመጀመሪያ ፊደል ነው። መ ከመቤተሰቦች የመጀመሪያ ፊደል፣ ን ከነቤተሰቦች ስድስተኛ ፊደል ነው። እነዚህም ፌዴራቶች ስርዓት ባለው መልኩ ደርድረን ስናነባቸው የመን የመን የሚለውን ቃል እናገኛለን። በቀጣይ ደረጃ ከዚህ ለምን ይላል? የለም የለም ይላል። የለም የሚለውን ስና የማለት ከየቤተሰቦች የመጀመሪያ ፊደል ነው። ለከለ ቤተሰቦች የመጀመሪያ ፊደል ነው። ም ከመ ቤተሰቦች ስድስተኛ ፊደል ነው። እነዚህም ፌዴራቶች ስርዓት ባለው መልኩ ደርድረን ስናነባቸው የለም የለም የሚለውን ቃል ይሰጠናል ማለት ነው። ቀጣይ ከዚህ ለምን ይላል? የማን የማን ይላል። የማን የሚለውን ስናይ የ ማለት ከየቤተሰቦች የመጀመሪያ ፊደል ነው። ማ ከየቤተሰቦች አራተኛ ፊደል ነው። ን ከየቤተሰቦች ስድስተኛ ፊደል ነው። እነዚህም ፊደላት ስርዓት ባለው መወዳደር ድርን ስናነባቸው የማን የማን የሚለውን ቃል እናገኛለን። ቀጣይ ደግሞ ምን ይላል? ከዚህ ላይ የኔ ሰው የኔ ሰው ይላል። የኔ ሰው የሚለውን ስናይ የ ማለት ከየቤተሰቦች የመጀመሪያ ፊደል ነው። ኔ ደግሞ ከእኔ ቤተሰቦች አምስተኛ ፊደል ነው። ሰ ከሰ ቤተሰቦች የመጀመሪያ ፊደል ነው። ው ከቤተሰቦች ስድስተኛ ፊደል ነው። እነዚህ ፊደላቶች ስራ ተባለ ስናነባቸው ድረን ስናነባቸው የኔ ሰ ው የኔ ሰው የሚለውን ቃል እናገኛለን። ኦኬ፣ አሁን ያነበብናቸው ናቸው በ የመሰረትናቸውን ቃላቶች ነው ማለት ነው። ቀጣይ ደግሞ በሁለተኛው በሆነችው በ ቤተሰብ በዩ የመሰረት ናቸው ቃላቶችን አብረን እናነባለን። የመጀመሪያው ቃል ከዚህ ለሚል አዩ አዩ ይላል። አዩ የሚለውን ስናይ ማለት ከቤተሰቦች የመጀመሪያ ፊደል ነው። ዩ ደግሞ ከየቤተሰቦች ሁለተኛ ፊደል ነው ማለት ነው። እነዚህ ፊደላቶች ስርዓት ባለው መልኩ ደርድረን ስናነባቸው አዩ አዩ የሚለውን ቃል እናገኛለን። ቀጣይ ደግሞ ከዚህ ላይ ምን ይላል? ለዩ ለዩ ይላል። ለዩ የሚለውን ስናይ ለማለት ከለ ቤተሰቦች የመጀመሪያ ፊደል ነው። ዩ ደግሞ ከየቤተሰቦች ሁለተኛ ፊደል ነው። እነዚህም ፊደላቶች ስርዓት ባለው መልኩ ደርድረን ስናነባቸው ለዩ ለዩ የሚለውን ቃል ይሰጠናል ማለት ነው። ቀጣይ ደግሞ ከዚህ ለምን ይላል ቀዩ ቀዩ ይላል። ቀዩ የሚለውን ስናይም ቀ ማለት ከቀ ቤተሰቦች የመጀመሪያ ፊደል ነው፣ ዩ ደግሞ ከየቤተሰቦች ሁለተኛ ፊደል ነው። እነዚህም ፌዴራቶች ስራት ባለ መወዳ ድረስ እናንባቸው ቀዩ ቀዩ የሚለውን ቃል እናገኛለን። ቀጣይ ከዚህ ለምን ይላል ተለዩ ተለዩ ይላል። ተለዩ የሚለው ስና የተማለ ከተ ቤተሰቦች የመጀመሪያ ፊደል ነው። ለ ከለ ቤተሰቦች የመጀመሪያ ፊደል ዩ ከየቤተሰቦች ሁለተኛ ፊደል ነው። እነዚህም ፊደላቶች ስራ ተባለው መልኩ ደርድረን ስናነባቸው ተለዩ ተለዩ የሚለውን ቃል ማግኘት እንችላለን። ኦኬ፣ አሁን ደግሞ ያነበብናቸው ሁለተኛ በሆነችው በየቤተሰብ በዩ የመሰረት ናቸው ቃላቶች ነው። ቀጣይ ደግሞ በሶስተኛው በየቤተሰብ በይ የመሰረት ናቸው ቃላቶችን ደግሞ አብረን በጋራ እናነባለን ማለት ነው። የመጀመሪያው ቃል ከስለሚላል ይ ር ጋ ይርጋ ይላል። ይርጋ የሚለውን ስናይ ይህ ማለት ከየቤተሰቦች ሶስተኛ ፊደል ነው። ር ካለ ቤተሰቦች ስድስተኛ ፊደል ነው። ጋ ከገ ቤተሰቦች አራተኛ ፊደል ነው። እነዚህም ፊደላቶች ስርዓት ባለ መልኩ ደርድረን ስናንባቸው ይርጋ ይርጋ የሚለውን ቃል ይሰጠናል። ቀጣይ ደግሞ እዚህ ለምን ይላል ይማኔ ይማኔ ይላል። ይማኔ የሚለውን ስናይ ይህ ማለት ከየቤተሰቦች ሶስተኛ ፊደል ነው። ማ ከመ ቤተሰቦች አራተኛ ፊደል ነው። ኔ ከነቤተሰቦች አምስተኛ ፊደል ነው። እነዚህም ፊደላቶች ስርዓት ባለው መልኩ ደርድረን ስናነባቸው ይማኔ ይማኔ የሚለውን ቃል እናገኛለን። ቀጣይ ደግሞ ከዚህ ለም ይላል ይችላል ይችላል ይላል ይችላል የሚለውን ስናይ ይህ ማለት ከየቤተሰቦች ሶስተኛ ፊደል ነው። ች ከቤተሰቦች ስድስተኛ ፊደል ነው። ላ ከለቤተሰቦች አራተኛ ፊደል ነው። ል ከቤተሰቦች ስድስተኛ ፊደል ነው። እነዚህም ፊደላቶች ስርዓት ባለው መልኩ ደርድረን ስናነባቸው ይችላል ይችላል የሚለውን ቃል እናገኛለን። ቀጣይ ደግሞ ከዚያ ም ይላል ይምጣ ይምጣ ይላል። ይምጣ የሚለውን ስናይ ይህ ማለት ከየቤተሰቦች ሶስተኛ ፊደል ነው። ምህ ከመ ቤተሰቦች ስድስተኛ ፊደል ነው። ጣ ከጠ ቤተሰቦች አራተኛ ፊደል ነው። እነዚህ ፊደላቶች ስርዓት ባለው መልኩ ደርድረን ስናነባቸው ይምጣ ይምጣ የሚለውን ቃል እናገኛለን። አሁን ደግሞ ያነበብናቸው በሶስተኛ በየቤተሰብ በይህ የመሰረትናቸውን ቃላቶች ነው ማለት ነው። ቀጣይ ከጣይ በአራተኛ በየቤተሰብ በያ የመሰረትናቸውን ቃላቶች ደግሞ አብረን እናነባለን። የመጀመሪያው ቃል ከዚህ ላይ ምን ያ ሬ ድ ያ ሬ ድ ይላል። ያ ሬ ድ የሚለውን ስናይ ያ ማለት ከይ ቤተሰቦች አራተኛ ፊደል ነው። ሬ ደግሞ ከደ ቤተሰቦች አምስተኛ ፊደል ነው። ድ ከደ ቤተሰቦች ስድስተኛ ፊደል ነው። እነዚህም ፊደላቶች ስርዓት ባለው መልኩ ደርድረን ስናንባቸው ያ ሬ ድ ያ ሬ ድ የሚለውን ቃል እናገኛለን። በቀጣይ ደረጃ ከዚህ ላይ ምን ያ ፌት ያ ፌት ይላል። ያ ፌት የሚለውን ስናይ ያ ማለት ከይ ቤተሰቦች አራተኛ ፊደል ነው። ፌ ደግሞ ከፈ ቤተሰቦች አምስተኛ ፊደል ነው። ት ከተ ቤተሰቦች ስድስተኛ ፊደል ነው። እነዚህም ፊደላቶች ስርዓት ባለው መልኩ ደርድረን ስናንባቸው ያ ፌ ት ያ ፌት የሚለውን ቃል ማግኘት እንችላለን። ቀጣይ ደግሞ ከዚያ ምን ይላል ያ ማል ያማል ይላል። ያማል የሚለውን ስናይ ያ ማለት ከየ ቤተሰቦች አራተኛ ፊደል ነው። ማን በተመሳሳይ ከመ ቤተሰቦች አራተኛ ፊደል ነው። ል ከለ ቤተሰቦች ስድስተኛ ፊደል ነው። እነዚህም ፊደላቶች ስርዓት ባለው መልኩ ደርድረን ስናንባቸው ያ ማል ያ ማል የሚለውን ቃል እናገኛለን። ቀጣይ ከዚህ መለያ መለያ ይላል። መለያ የሚለውን ስናይ መማለት ከመ ቤተሰቦች የመጀመሪያ ፊደል ነው። ለ ከለ ቤተሰቦች የመጀመሪያ ፊደል ነው። ያ ከየ ቤተሰቦች አራተኛ ፊደል ነው። እነዚህም ፊደላት ስራ ተባለው መልኩ ደደርስ እናንባቸው መለያ መለያ የሚለውን ቃል እናገኛለን። አሁን ደግሞ ያነበብናቸው በአራተኛዋ በየቤተሰብ በያ የመሰረት ናቸው ቃላቶች ነው ማለት ነው። ቀጣይ አምስተኛ በሆነችው በየ ቤተሰብ በየ መሰረት ናቸውን ቃላቶችን አብረን በጋራ እናነባለን ማለት ነው። ኦኬ የመጀመሪያው ቃል ከዚህ ላይ ምን ይላል? የት የት ይላል። የት የሚለውን ስናይ ይህ ማለት ከየቤተሰቦች አምስተኛ ፊደል ነው። ት ከት የቤተሰቦች ስድስተኛ ፊደል ነው። እነዚህም ፊደላቶች ስርዓት ባለው መልኩ ደርድረን ስናነባቸው የት የት የሚለውን ቃል እናገኛለን። ቀጣይ ደግሞ ከዚህ ላይ ምን ይላል? ለየ ለየ ይላል። ለየ የሚለውን ስናይ ለማለት ከለ ቤተሰቦች የመጀመሪያ ፊደል ነው። ይህ ደግሞ ከየቤተሰቦች አምስተኛ ፊደል ነው። እነዚህ ፊደላቶች ስርዓት ባለው መልኩ ደርድረን ስናነባቸው ለየ ለየ የሚለውን ቃል እናገኛለን። ቀጣይ ከዚህ ላይ የ የኔ የኔ ይላል። የኔ የሚለውን ስናይ ይ ማለት ከየቤተሰቦች አምስተኛ ፊደል ነው። እኔ ደግሞ ከነቤተሰቦች አምስተኛ ፊደል ነው። እነዚህ ፊደላቶች ስርዓት ባለው መልኩ ደርድረን ስናነባቸውም የኔ የኔ የሚለውን ቃል እናገኛለን። ኦኬ፣ አሁን ደግሞ ያነባብላችሁ አምስተኛ በሆነችው በየቤተሰብ በየመሰረናቸው ቃላቶች ነው። ማን ነው ቀጣይ በስድስተኛው በየቤተሰብ በየየመሰረናቸው ቃላቶችን ደግሞ አብረን በጋራ እናነባለን። የመጀመሪያው ቃል ከዚህ ላይ ምን ይላል? በየመሰረ ነው የመጀመሪያው ቃል ምን ይላል? ይቻላል ይቻላል ይላል። ይቻላል የሚለውን ስናይ ይህ ማለት ከየቤተሰቦች ስድስተኛ ፊደል ነው። ቻ ደግሞ ከቻ ቤተሰቦች አራተኛ ፊደል፣ ላ ከላ ቤተሰቦች አራተኛ ፊደል፣ ል ከላ ቤተሰቦች ስድስተኛ ፊደል። እነዚህም ፊደላቶች ሥርዓት ባለው መልኩ ደደን ስናነባቸው ይቻላል ይቻላል የሚለውን ቃል ይሰጠናል። ቀጣይ ደግሞ ከዚህ ለሚላን ይመጣል ይመጣል ይላል። ይመጣል የሚለውን ስናይ ይህ ማለት ከየቤተሰቦች ስድስተኛ ፊደል ነው። መ ከቤተሰቦች የመጀመሪያ ፊደል፣ ጣ ከቤተሰቦች አራተኛ ፊደል፣ ል ከቤተሰቦች ስድስተኛ ፊደል። እነዚህም ፌዴራቶች ስርዓት ባለው መልኩ ለደረስ ስናነባቸው ይመጣል ይመጣል የሚለውን ቃል ይሰጠናል። ቀጣይ ከዚህ ለሚላን ይቅር ይቅር ይላል። ይቅር የሚለውን ስናይ ይህ ማለት ከየቤተሰቦች ስድስተኛ ፊደል ነው። ቅ ከቃ ቤተሰቦች ስድስተኛ ፊደል ነው። ር ከቤተሰቦች ስድስተኛ ፊደል ነው። እነዚህም ፊደላት ስርዓት ባለው መስናንባቸው ይቅር ይቅር የሚለውን ቃል ይሰጠናል። ቀጣይ ከዚህ ደግሞ ሌላ ይቅርታ ይቅርታ ይላል። ይቅርታ የሚለውን ስናይ ይህ ማለት ከየቤተሰቦች ስድስተኛ ፊደል ነው። ቅ ከቃ ቤተሰቦች ስድስተኛ ፊደል፣ ር ከቤተሰቦች ስድስተኛ ፊደል፣ ታ ከቤተሰቦች አራተኛ ፊደል እነዚህም ፊደላቶች ስርዓት ባለው መልኩ ደርድረን ስናነባቸው ይቅርታ ይቅርታ የሚለውን ቃል እናገኛለን። አሁን ያነበብናቸው ስድስተኛ በሆነችው በየቤተሰብ ቤተሰብ በይ የመሰረት ናቸው ቃላቶች ነው ማለት ነው። ቀጣይ ደግሞ በመጨረሻ በይ ቤተሰብ በ የመሰረት ናቸው ቃላቶችን አብረን በጋራ እናንባለን። የመጀመሪያው ቃል ከዚህ ላይ የምንለል ዮሐንስ ዮሐንስ ይላል። ዮሐንስ የሚለውን ስናይ ዮ ከየ ቤተሰቦች የመጨረሻ ፊደል ነው። ሀ ከሀ ቤተሰቦች የመጀመሪያ ፊደል። ን ከነ ቤተሰቦች ስድስተኛ ፊደል። ስ በተመሳሳይ ከሰ ቤተሰቦች ስድስተኛ ፊደል። እነዚህም ፊደላት ውስጥ ስርዓት ባለው መልኩ ለድረስ ስናነባቸው ዮ ሐ ን ስ ዮሐንስ የሚለውን ቃል እናገኛለን። ቀጣይ ከዚያ ሚላል ዮርዳኖስ ዮርዳኖስ ይላል። ዮርዳኖስ የሚለውን ስናይ ዮ ማለት ከየ ቤተሰቦች የመጨረሻ ፊደል ነው። ር ከደቤተሰቦች ስድስተኛ ፊደል ዳ ከደቤተሰቦች አራተኛ ፊደል ኖ ከነቤተሰቦች የመጨረሻ ፊደል ስ ከሰቤተሰቦች ስድስተኛ ፊደል እነዚህም ፊደላቶች ስራ ተባለው መልኩ ደርድረን ስናንባቸው ዮ ር ዳ ኖ ስ ዮርዳኖስ የሚለውን ቃል እናገኛለን። ቀጣይ ከስለሚላን ዮ ና ስ ዮና ስ ይላል። ዮናስ የሚለውን ስናይ ዮ ማለት ከየቤተሰቦች የመጨረሻ ፊደል ነው። ና ከቤተሰቦች አራተኛ ፊደል። ስ ከሰቤተሰቦች ስድስተኛ ፊደል። እነዚህም ፊደላቶች ስርዓት ባለው መልኩ ደርድረን ስናነባቸው ዮ ናስ ዮናስ የሚለውን ቃል እናገኛለን። ቀጣይ ከዚህ ለምን ላል ዮ ዲ ት ዮዴት ይላል። ዮዴት የሚለውን ስናይ ዮ ማለት ከየቤተሰቦች የመጨረሻ ፊደል ነው። ዲ ከቤተሰቦች ሶስተኛ ፊደል ነው። ት ከተቤተሰቦች ስድስተኛ ፊደል ነው። እነዚህም ፊደላቶች ስርዓት ባለው መልኩ ደደን ስናነባቸው ዮዲት ዮዲት የሚለውን ቃል ይሰጠናል ማለት ነው። ኦኬ፣ እንደዚህ አርጋቸው እያነባባቸው እስከሚገባቸው ድረስ ካነባባቸው በኋላ ደግሞ ቪዲዮን እያቆማቸው እየጻፋቸው ማለማመድ አለባቸው ማለት ነው። ማንበብ ብቻ ሳይሆን ቪዲዮውን እያቆማችሁ ጽፋችሁ ደግሞ ለእናንተ አይረስነትን ይፈጥሩላቸዋል። እነዚህ እያደርጋችሁ ተለማመዱ። ዛሬ ጀላችሁ የመጣው ቪዲዮ ይህን ይመስላል። ቪዲዮ ከተመቻችሁ ቪዲዮውን ላይክ፣ ሸር እና ሰብስክራይብ ማድረጋችሁ እንዳደረሱ እንዲሁም ኦንላይን መማር ለምፈልጉ ታች ላይ በማስቀምጥላችሁ ስልክ ቁጥር በ09 18 03 46 85 ላይ በኢሞ በቴሌግራም እና በዋትሳፕ በመደወል ትምህርታቸውን መከታተል ይችላላቸው። ዛሬ ይችላላቸው የመጣው ቪዲዮ ይህን ይመስላል። ቀጣይ በሌሎች ቪዲዮዎች እስከምንገናኝ መልካም ጊዜ ጀርን ሰንብት